ሁሉ ነገር ከንቱ እንደሆነ አስባችሁ ታውቃላችሁ? ሁሉ ነገር ከንቱ ነው። ምንም ይሄ ነው የሚባል አላማ የለውም። ምንም ሁሉ ነገር ከንቱ ነው። ቤተሰቦቻችን፣ ችግሮቻችን፣ ስሜታችን ከንቱ ነው። ሁሉ ነገር ቲክቶክ፣ እኔ የቪዲዮ መስራት የከንቱ ነው። ሁሉ ነገር ምንም ፐርፐዝ የለው። ለምን እንደምንሰራው ራሳ አይታወቅም። ግዴታ የሆነ ማህበረሰቡና አይምሮችን ከፍታ ነው የውድቀት ነው ብሎ ስላስቀመጠልን ነው እንጂ ሁሉ ነገር ከንቱ ነው። መጥፎ አንደኛ አሁን ስራ ባንሄድ ባንማር ምን ሊሆን ይችላል? አንደኛው መጥፎ ነገር ከሁሉም በላይ ብንሞት ነው። መሞት ምን ችግራል? ያለ ምድ ነው የምንፈር ብንሞት ነው ከፍተኛ የዛሬ አሁን ሰርተን ሰርተን ታላቅ ሰው ሆንን እንበልን በጣም ስኬታማ ሀብታም ሰው ሆንን እንበል። የዛሬው ሁለት መቶ ዓመት ማን ትዝ ይለዋል? ስለኛ ማነው ልጅ ልጆቻችን ስለኛ ያወራል? ቁጭ ብለህ አወሩ ፕሬዚዳንት ራሱ ሆንን እንበል እና አንስ እስኪ ከዛሬው ሁለት መቶ ዓመት በፊት ስለነበረው ፕሬዚዳንት አውርታችሁ ታውቃላችሁ? አውርቼ አላውቅም። ተነስቶ ራሱ አይታወቅም ስሙ እና ያላት ያላታካብዱ ሁሉ ነገር ከንቱ ነው። በዚህ እችን አጭር ጊዜ ኑሩ። የዛሬ አምስት ቢሊዮን አመት ፀሐይ ትፈነዳ እና ሙሉ ሶላር ሲስተሙን ታጠፋለች። ሁሉም ሚስትሪ አይኖር ምንም ስለ ጋሊዮ ሼክስፒር፣ ምንም የተፈላሰፉት የጻፉት፣ አንስታይን ታሪካችሁ ሁሉ ይጠፋል ማለት ነው። የምናውቀ ሁላኛ እንጠፋለን፣ ሁሉ ነገር ይጠፋል። ለእኔ አትጨነቁ አታስቡ፣ ለማለት ነው። አሁን እኔ አንስታይን ነኝ እንበል፣ ሞትኩ። አንስታይን ምን ይጠቅመዋል? ብናወራ አለቃም ብሎ ስለሱ ኤክስፒሪየንስ ካላደረገው ቁጭ ብሎ ካልሰማን፣ ካላስተዋልን ፕሪሲቭ ማድረግ ካልቻለ ምን እያደነቅ ነው እንደሆነ ካልተሰሙ ምን ይጠቅመዋል? የለም በቃ ምንም፣ እሱ እስከሌለ ድረስ ምንም አይጠቅመው። እእነ ነው ሌላ ደግሞ የዓለማችን በጣም ቧይዝ ሰው በጣም አንደኛ ጠቢቡ ሰው ጠቢቡ ሰለሞን መጽሐፍ ቅዱስ ላይ ምን ለአንድ ጊዜ ሁሉንም ነገር ኖሮ ከጨረሰ በኋላ ሁሉንም ነገር አየሁት፣ ንፋስንም እንደመከተል ነው፣ ከንቱ ነው አለ። ሁሉ ከንቱ የከንቱ ከንቱ ነው ብሎ ተናግሯል መጽሐፍ ቅዱስ ላይ።